በስመ አብ ወወልደ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ሰኔ ሰባት አንድ አምላክ በሆነ በአቡር መንፈስ ቅዱስ ሰኔ ሰባት በዚች ቀን ቀሊን ከምትባል ሀገር ቅዱስና ቡሩክ ድል አድራጊን የሆነ አባ አበስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዥ ከአርያኖስ ጭፍራ ውስጥ ነበረ ከሃዲው ንጉስ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙን በደረሰች ጊዜ፣ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሱን ረገመው ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም፤ ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገር አስዩጥ በሄደ ጊዜ ወደ ንጉሥ ላከው ከእርሱም ጋራ ሌሎች ወልደፍዮስ፣ አርማንዮስ አርኪያስ፣ ጴጥሮስና ቀራንዮስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉስም ትጥቃቸውንም ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዲያሰቃያቸው አዘዘ። ንጉሱም እንዳዘዘው አደረጉባቸው። ከእነዚህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊል ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱት አዘዘ። ይህንንም ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር ያስታገሰውም ነበር ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራይኛው ሁሉ የሚበልጥ በስራይም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ሥራየኛ መጡለት። እርሱም የውሽባ ቤቱን ዘግቶ ሽንት እንዲጨመርበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሾከሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤት ውስጥ ወደ አባ አበስኪሮስን አቅርቦ ያን መርዝ ይበላ ዘንድ ሰጠው። ቅዱሱ በላ ግን ምንም ምን ጉዳት አልደረሰበትም። ያም መሠርይ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ምን ጥፋት ባልደረሰበት ጊዜ መሠርዩ አደነቀ። ቅዱስ አበስኪሮንም መሠርዩን የሚራዳህ ሰይጣንህስ በክብር ባለበት በጌታዬ በኢየሱስ ክርስቶስ ሀያል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከ ታመነ ድረስ አሰቃየው። መኰንኑም የመሠርዩን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማያት ተቀበለ። ከቅዱስ አበስኪሮን ታምራትም አንዱን እነግሯቸዋለን። በግብፅ ደቡብ በስሙ የታነፀች ቤተክርስቲያን ነበረች። ከአይናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሮን ተቀምጦ የላይላይ ግብፅ የሆነች ብያው ወደምትባል ሀገር ደረሰ። የሀገር ሰዎችም በደጃቸው ተቀምጦ ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለው አላቸው። እነርሱም ጌታችን እንደወደርክ ይሁንልህ አሉት። መቶ የወርቅ ዲናሬም ሰጧቸው፣ ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላ ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላላይ ግብፅ ብያሁ ወደምትባል ሀገር በመቶ የወርቅ ዲናር ወደ ገዛት ምድር ከንዋየ ቅዱሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆሟት። የሀገር ሰዎችም በጠዋት ነክተው ወደ ውጭ በወጡ ጊዜ ቤተክርስቲያኒቱን በደጃቸው አገኟት፣ እጅግ ፈጽሞም አደነቁ። ምስጉን እግዚአብሔርንም አመሰገኑት። ከዚያችም ጊዜ ጀምሮ ድንቅ ታምር የምደረግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት መኮንን አርማንዮስ ያሰቃያቸው የአስራ ስድስት ሺህ ሰማዕታት የረፍታቸው መታሰቢያ ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በሚባል አደባባይ ያለች ሦስት ዓመት ከስድስት ወር ተዘግታ የኖረች ነበረች። ይኸውም በአንድ ሺህ ሃያ ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትን ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰኔ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ያዕቆብ ዘስሩክ ቅዱስ ቡርኩና አሸናፊ አባ አበስኪሮን ታላቅ ሰማዕትና ባለብዙ ብዙ ተአምራት፣ አስራ ስድስት ሺህ ሰማዕታት በአንድ ቀን የተገደሉ፣ የእመቤታችን ቤተክርስቲያን የተከፈተበት በዓል። ወርኃዊ በዓላት፦ ሥሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሒት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ ይህንን ይዘዝና አስተምር። በቃልና በኑሮ በፍቅርም በእምነትም በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስኪመጣ ድረስ ለማንበብና ለመምከር ለማስተማርን ተጠንቀቅ። አንደኛ ጢሞቴዎስ ምዕራፍ አራት ቁጥር 11 እስከ 13።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 የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦልና ያዳመጠ በደለኛን ሁሉ የምታስብር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን ወስዋት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሎ ክቡር አምን ይቆየን። አቡነ ዘበሰማያት